ዘመናዊ አሰራርን በመጠቀም የመሬት መረጃ የተሻለ ጥራት ያለውና ታማኝ እንዲሆን ሚናው የጎላ መሆኑን የአዲዮ ወረዳ ዋና አስተዳዳሪ አቶ ገረመው ገብሬ ገልጸዋል። የሁለተኛ ደረጃ መሬት ልኬትና ምዝገባ ከባህላዊ መሬት አጠቃቀምና አጠባበቅ ስርዓት ወጥተን ወደ ዘመናዊ መሬት አጠቃቀምና አያ ስርዓት ስንሸጋገር፣ ከዛም ባለፈ አርሶ አደሮቻችን ከተለያዩ አበዳሪ ተቋማት ጋር በማሳሰር በአነስተኛ ግብርና ኢንዱስትሪዎች እንዲሁም ኢንቨስትመንቶች እንዲሳተፉና የዚህ ተጠቃሚ እንደሆኑ ትልቅ እድል እድል የፈጠረ ፕሮግራም ነው። የአዲዮ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ምክትል ኃላፊ አቶ ደነቀ ዳኖቾ በወረዳው በሚገኙ 27 ቀበሌዎች ከ30 ሺህ በላይ ማሳ ላይ የልኬት ስራ መከናወኑን ገልጸው በዚህም ከ21 ሺህ በላይ አርሶ አደሮችን ተጠቃሚ ማድረግ ተችሏል ብለዋል። ወረዳትን ብዙ ህዝብ ያለበት ሰፊ የመሬት ቆዳ ስፋት ያለበት በመሆኑ ብዙ ዳገት አለ፣ ውጣ ውረድ አለ፣ ቆላማ ባህርት አለ፣ በረሃ አለ። ይህንን ተቋቁመንና ተቻችለን የመጡ ባለሙያዎችን ሳይቸገሩ እስከታች ያሉ የእኛን ማህበረሰብ በማወያየት እስካሁን 21874 ባለይዞታ መሬት ያስለካበት እና እነዚህ ባለይዞታዎች 30

ያስለቀበት ሁኔታ ነው ያለው። የካፋ ዞን ግብርና አካባቢ ጥበቃና ህብረት ሥራ መምሪያ ኃላፊ አቶ ጋዋ አባመጫም ከዚህ ቀደም በነበሩ የአሰራር ክፍተቶች የአርሶ አደሩ የመሬት ባለቤትነት ጉዳይ ምላሽ ሳያገኝ መቆየቱን አንስተው አሁን ላይ ኢኮኖሚያዊ ተጠቃሚነታቸው ይረጋገጣል ብለዋል። መሬትና ኢኮኖሚውን አገናኝተን ስናይ ከመሬቱ ውጭ በህይወት የመኖር ዕድል እንኳን እንደሌለን ይታወቃል። ከዚህ ተነስቶ የባለቤትነት ጉዳይ በተለያዩ ጊዜዎች ጥያቄ ያስነሳሉ። ስርዓት ይበላሉ፣ አገር ይበላሉ፣ አካባቢ ይበላሉ፣ ሰው ይበላል፣ ህይወት ይበላል። የመሬት ባለቤትነት ድሮ በጎሳ በዘር፣ በማንነት፣ በሀብት፣ በፆታ፣ በምን በሚለይበት ሁኔታ ላይ ሁሉን አቃፊና ሁሉን ያቀፈ የመሬት ባለቤትነት ስርዓት መገንባት ትልቅ ነው ማለት ነው። ደሀ ሀብታሙ፣ ፆታን ሳይለይ አካል ጉዳትና ሳይለይ ማህበራዊ አቃፍነቱ ከነችግሮቻቸው ሰዎች የመሬት ሀብት ባለቤት ሆኖ በዚያ ላይ እንዲጠቀሙ ሀብት እንዲያፈሩ የሚያደርግ ትልቅ እድል ነው ማለት ነው። ይህንን ስራ በክልሉ 41 ወረዳዎች ላይ ተግባራዊ ለማድረግ ታቅዶ በእስካሁኑ 17ቱ ላይ ተግባራዊ መደረጉን የክልሉ ግብርና ቢሮ የተፈጥሮ ሀብት ልማትና መሬት አስተዳደርና አጠቃቀም ዘርፍ ኃላፊ አቶ ውብሸት ዘነበ ተናግረዋል። በዚህም ለ182000 ማሳዎች ሰርተፍኬት መሰጠቱን ገልጸዋል። ዋናው የአርሶ አደሩ ባለቤትነት የኔ ነው ማልማት አለብኝ የራሴ መሬት ነው ብሎ እንዲያስብ ነው። ከዛም ባለፈ ይዞታ ማረጋገጫ ደብተሩን ይዞ አስይዞ ባንክ ላይ መበደር እንዲችል፣ ለምሳሌ እርሻ በሬ የሌለው ካለ በዛ ገንዘብ ተጠቅሞ በሬ እንዲገዛ፣ አነስተኛ እርሻ መሳሪያዎች እንዲገዛ፣ ሌሎቹ አሁን ወደ መካናይዜሽን፣ ሰፋ ያለ መሬት ካለው ደግሞ ሰፋ ያለ መሬት ያለው ካለ ደግሞ ትራክተር መግዛት እንዲችል እንዲያለማ ነው። በግብርና ሚኒስቴር የመሬት አስተዳደርና አጠቃቀም ከፍተኛ ባለሙያንም የካልምፎር አር አስተባባሪ አቶ ካሳሁን ግርማ አርሶ አደሩ የመሬት ማረጋገጫ ሰርተፍኬት ከመውሰድ ባለፈም የተፈጠረውን አጋጣሚ በመጠቀም ወደ ሀብት መቀየር ያስፈልገዋል ብለዋል።